ሰላም ሰላም፣ ጤና ይስጥልኝ። እንደምን የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ቪዲዮውን ላይክ ሼር በማድረግ እንድትተባበሩኝ በልዑል እግዚአብሔር ስም እጠይቃለሁ። እንኳን ደስ ያላችሁ። ህጽ ወደ ድሮ ማንነቷ ተመልሳለች ማለት ነው። ያደረገችውም ነገር እየፀፀታት ይገኛል። የአይፎን ያደረገቻትን በሙሉ አሁን ላይ እየተጸጸተች ትገኛለች። አሁን ግን ያላት አንድ እቅድ ምንድን ነው? ሉሊትን እንደማታስታውስ አድርጋ ልትበቀላት ትፈልጋለች። እና ሉሊትን ፍራቸዋን ምን ያክል እንደፈራቻት አይታችኋል። ትኩር ስታያት ወርቃ ከተነሳቸው ደ ነው ማለት ነው ማስታወስት የቻለችው አሁን ግን ሉሊት በጣም እያስፈራራቻት ነው ማለት ነው ለ ጽ እየፈራች ነው እጽህ ደግሞ አሁን ላይ ደስ ያለን ነገር ከቆየና ከዘገየ ነገሮች ከተበላሹ ኋላ ሆን እንጂ፣ መጸጸቷ ማስታወሷ ለሁላችንም በጣም ደስ ብሎናል ማለት ነው። ቤዝ አሁን ላይ ያደረገችው እርዳታ ያስደረገችውም አስተዋጽኦ በጣም ደስ የሚል ትህትናዋ፣ አስተሳሰቧ አርቆ አሳቢ፣ ለእህቱ አሳቢ እንዲሁም ለመለው ቤተሰቦቿ መልካም ነገር ማሰብ ጀምራለች እና ማረሚያ ቤት ከነስሙ ክፉን ወደ መልካም ነገር አርሞ ነው የሚልከው ማለት ነው። እና ምን ነው እንዳንቺ ከሆነ ማረሚያ ቤት እውነት አንቺ ነው የቀየረ ከሆነ ያፌትን ገብቶ ያፌትን በታረመ ሲል ተጠናግሯል ማለት ነው። ናቲ በጣም ደስ የሚል ባህሪ እያሳየች ነው ማለት ነው። ቢዚ በጣም ደስ የሚል በጣም በቃ መልካም ልጅ ሆናለች፣ ተለውጣለች። እስኪ እሷ ደስ ስላላችሁ በእሷ እንትን ላይክ ሼር አድርጉልኝ ማለት ነው። የእሷ ደስታ የሚያስደስታችሁ የዚህ ማስታወስ የሚያስደስታችሁ ስንቶቻችሁ ናችሁ? አሁን ግን በጣም እያለቀሰች ኤፉ። ወድ አይደለም ልታገበ የቻለችው በሆነ ነገር አስፈራርቷታል። ይህንን ግን ከቆየና ከዘገየሁ በኋላ ነው ማስታወስ የቻልኩት። ይቅርበኝ እያለች ታለቅሳለች ማለት ነው እዚህ ጽ እንዳትጸጸች የሚጸጽትሽን ነገር አትናገሪ ብለሽ ነበረ። እውነትሽን፣ ይቅርታ ይቅርበኝ። ይህንን ግን እንዴት፣ ምን ብዬ ከዚህ ጉዳይ አወጣሻለሁ እያለች እዛቸው አንዝታለች ማለት ነው። ጽ እንግዲህ እንደምታውቁት የፊት አስፈርሟታል፣ ቅድሚያ ማለት ነው። ቅድሚያ ስላስፈረማት ስገለጋ ብቻው ምንም ነገር መደረግ አልቻለም፣ ሊወገድም አልተቻለም ማለት ነው፣ ሁላችሁም እንደምታውቁት ስለዚህ አሁን ያላት አማራጭ ምንድን ነው? ከእሱ ጋር ፒስ ሆና ሴቶቹ የት እንዳሉ በእሱ ስር መቆጣጠር ትችላለች ማለት ነው። አሁን ላይ ናታን በጣም ልቡ ተሰብሯል። ቀለበት ተንበርክኮ ቀለበት ሲያደርግላት ሁላችሁም አይታችኋል። አልተቀበለችውም። ምክንያቱም ከትናንቱ ቀለበት አድርገው ጋብቻውን ተፈራርሞ ነበር። የሰማንያ ጋብቻ የህግ ጋብቻውን ተፈራርሞ ስለነበረ በዚህ መልኩ ተሰናብተዋል። እነ ሁለት ጥንዶች ደግሞ እንግዲህ እስኪ እስከ ዛሬ በጓደኛዬ ነሽ ተብላ በውሸት ትውስታ ስለበላት፣ በእንደዚህ አይነት መልኩ በጓደኝነት በፍቅረኛ ማቾች ሆነው ዘልቀዋል ማለት ነው። እውነተኛም ይዋደዳሉ መዋደድ። ነገር ግን አሁን ትቀበላለች ወይስ አትቀበልም የሚለው ሀሳብ ለሁላችንም ይሆናል ማለት ነው። እሱን ፈርቷለን። በነገራችን ላይ እንዴት ብዬ ነው ማስታወስ ስትችል እንዴት ነው የምነግራት እውነቱን ስታቀስ ምንትለኛለች ትለኛለች በማለት እሱም የፈራው ሀሳብ ነው። እንግዲህ ኒ ሆኖ ለመናገር በጣም መልካም ልጅ ነው። እንደ ሌሎቹ ልጅ አይመስልም። ስነ ምግባሩም በጣም ደስ የሚል የገኒ የባለ ወንድም ነው ማለት ነው። ሁላችሁም ታቁታላችሁ። አሁን ላይ እንግዲህ ፂም አስተወስ ስለቻለች ትርቀዋለች ወይስ አትርቀውም የሚለውን ደግሞ አብረን እናያለን ማለት ነው። ሉሊት ደግሞ እንግዲህ ምን ታረጓታላችሁ? እስኪ ትታሰር ወይስ ትሰቀይ የምትሉ ሁላችሁም ሐሳባችሁን አስተያየታችሁን በኮሜንት ላይ ግለጹልኝ ማለት ነው። እንግዲህ ሉሊት በፍራቻ ላይ እያለች ያለችው ጺም ስላስታወሰች ነገር ግን እንዳላስታወሰ ሆና ፀጉርሽ ላይ ተበያለ ምናምን በማለት እንዳትርቃ ስለምትፈልግ ሃሳቧን ቀየረች እና ፀጉርሽ ላይ ነፍሳት አለ በማለት ከክፍሏ አባራረቻት ማለት ነው። ከወጣችን በኋላ እውነት እኔ ጽዮን አይደለሁም አንቺን መግቢያና መቀመጫሽን ሳላሳጣሽ ጨርቅሽን ጥለሽ ባታብጂ እኔ ጽዮን አይደለሁም በማለት እህታችንም ጽዮን በእንደዛ አይነት ዛቻ አስፈራርታታለች ማለት ነው ሉሊትን። እንግዲህ ሉሊት እስኪ በምን አይነት መንገድ ላይ ነው የምትኖረው? ያፌት ሊያገባት ነው ስትባልም ፌን ትነቅላለች፣ እንደምታዋት ማለት ነው። ከያፌት ጋር እንድትሆን አትፈልግም። ለምን አለቀልኝ እያለች ብዙ ሀብትም ሊኖራት ነው እያለችም ስለነበረ። ነገር ግን ገኒ እንግዲህ እናትነቷን ተቀብላንሁም እንግዲህ በያፌት መገፋፋት የሚሆን አናውቅም። እንደ እናት ግን ጋቢ አልበሰዋታል ማለት ነው። ሁላችሁም ታውቃላችሁ። እንግዲህ እስኪ እሷን ማስታውሳለች ኤፉ ማለት ነው። እሷ በሁሉም መንገድ ልታስረዳ የሞክረ ነበረ። ነገር ግን እኔ ልረዳት ያልቻልኩት ተደፍር ያለው ሴት ልጅም አለች ስትለኝ ሴት ልጅስ ማናት ብዬ አለመጠየቄ ወንድሜ ሲለኝ እህቴ እያለ ሲጠራኝ ለዛን ሰዓትስ እንዴት አልተጠራጠርኩም? በማለት ሀሳቧን ሸር አርጋለች ለራሷ ማለት ነው። እንግዲህ ውድ ተመልካቾቼ በዛሬው ቪዲዮችን ላይ እንደዚህ ብቅ ብለናል ማለት ነው። ሙሉውን ደግሞ እንግዲህ ለዛ ዩቲዩብ ቻናል ላይ ሙሉን ይለቀቃል ማለት ነው። እስከዛ ግን ሁሉንም ነገር አብረን የምናየው ይሆናል። በነገራችን ላይ በ ናታን ቤዚ ይጋባሉ ወይስ አይጋቡም? በድጋሚ ይህ ጥያቄ ለእናንተ ነው ማለት ነው። ቤዚ እና ናቲ አብረው ቢሆኑ ምን ትላላችሁ? ነገር ግን እህቷ ከናቲ አርግዛለች ማለት ነው። እንግዲህ ሁላችሁም እንደምታውቁት ጨረቃዬ ናታን ነፍሰ ጡርናት እንግዲህ ቀጣዩን ደግሞ ይሄ ህፃን ልጅ ይሄ የተረገዘ ልጅ ከማናው ተብሎ ነው እንግዲህ ልክ በቤዚ ና በአፌት መካከል እንደተፈጸመው ማለት ነው። የናታሊ ተብሎ እንደተረገዘው አሁንም የአፌት ልጅ ተብሎ የናታ ልጅ ያድቅያል ማለት ነው። እንግዲህ ደግሞ በእንደዚህ አይነት መልኩ እየቀረበች ትገኛለች። እያስመሰለች ነው ማለት ነው። እውነተኛው ግን አስተውሳለች። ልታስታውስ ሐኪም ቤት እንሂድ እና መድኃኒት ውሰጂ እንደዚህ መንገድ ላይ እየወደቅሽ ከሆነ እኛ በሌለንበት ሰዓት ብትወርቂ በማለት ናታን ለህቶ ጥያቄ ሰጥቷታል። እሷ ደግሞ ልሉትዬ አንድ አንቺ ብቻ ነሽ የምታግዥኝ እና ወንድሜ እንድታስታውሽ ሐኪም ቤት ውሰድሽ እያለኝ ነው በማለት ሀሳቧን ስትነግራት ረ እኮ አሁን እኮ ደህና ናት አትውሰዳት፣ በማለት ሀሳቧን እንትን ብላለች ማለት ነው። እንግዲህ እስኪ የፍቅር ጉዳይ ምን ላይ ይደርሳል? እውነት ወደዋለች፣ አፍቅረዋለች። ነገር ግን እውነቱን ስታቅ ተርቀዋለች ወይስ ሳትርቀውም ነው? ወይስ በዚሁ ላይ ይቀጥላሉ ፍቅሯንም በዚህ ላይ ትዘልቃለች? ትነግረዋለች ወይስ ሳትነግረውም የሚለውን ደግሞ አብረን እናያለን ማለት ነው። እንግዲህ በር ላይ ተከፍቶ የሆነ ነገር አለ። ስጦታው ምንድን ነው? ለናታን ቤተሰብ እንዲሁም ለቤዜ ለእህቱ ሲሆን የተላከው